ከፀበል ውሰዱኝ በሕፃን አንደበት በተኮላተፈ የጠራሁት ስሟን ከእናቴ ማሕፀን ስወጣ እምታውቀኝ ማርያም ማርያም ሲባል ያን የማውቀው ጣዕሟን ውዷ የኔን እናት የምወዳት እኔ ከነ ግሳንግሴ በዓለም ደካማ ሁኜ ብመላለስ የማትጸየፈኝ፣ ምትናፍቃት ነፍሴ ልጇን ለጦርነት እንደ ላከችናት እናት ከጽድቅ በር ቁማ ማዶ ማዶ እያየች ከዓለም እስክመለስ የምትጠብቀኝን በየገባሁበት በየደረስኩበት ካፌ ማላወጣት የምትናፍቀኝን እርሷን ስለ መርሳት ስለ መክዳት ማሰብ አስሬ ቢያስማትብ ሕሊናን ቢጥስም ድንገት ሳያስቡት ከቅፏ ስር ወድቆ ከመቅረት አይብስም። እንዲህ ነው ነገሩ። ድረሽልኝ ብዬ በተማጸንኩበት ዘመናት እናቴ ረዳቴ ባልኩበት በዚሁ አንደበቴ ባመሰገንኩበት እያወቅኩት ጣዕሟን ክጄ እሷን ብረሳት እሷን ማጣት ቀድሞ ከኋለኛው እሳት ሳያንገበግበኝ ሳልቃጠል በቁም ድረሱልኝ ቶሎ ህመሜን ባታውቁም። እኔ ድሩዬ ነኝ የልጅ አስቸጋሪ የማትጸየፈኝ ዛሬ ነገም ማትል ከኃጢአት አውጥታ ከህይወት መጽሐፍ ላይ ተግታ ልታጽፈኝ እንደ ግብሬ ቢሆን እንደ ውሎ አዳሬ ከቶም ማይገባኝ እርሷን ማየት ዞሬ በጎ ምግባር ኖሮኝ ብዙ ብዙ አፍርቼ ባላስደስታትም፣ አንድ ያለች እናቴን በአደባባይ ክጄ ባላስለቅሳትም በዓለም ለምሰራው ለእያንዳንዱ ኃጢአት በጌታ ፊት ቁማ ማልቀሷ ሳያንሳት አይበለው አያምጣው አያድርገውና አይወድቁ ወድቄ ድንግልን ብረሳት ግዴን ለመመኑኝ እንዳተውኝ በዛው። ከፀበል ሲሄድ ነው አደብ የምገዛው። በደለኛው እኔ ከደጁ ደርሼ ቆሜ በሁለት እግሬ ጌታዬን በድፍረት የምንለማመነው ዋና አስታራቂዬን ገመና ከታቼን ድንግልን ይዤ ነው። ደግሮ ሩህ ጌታ ቸር አባት መሆኑን በውቅም አሳምሬ ሁሌም በአምላኬ ፊት አላስቆም እያለኝ ስንገዳገድ ከብዶኝ የገዛ ምግባሬ ከጎኔ ማቆማት ማርያም ናት ምርኩዜ። እንዴት እሆናለሁ በድንገት ተስቶኝ እሷን ያጣሁ ጊዜ እኔ እሱ ሳለብኝ ድንግልን ሳልጠራ ማርያም ማርያም ሳልል ቀን አይመሽልኝም ሌትም ለእኔ አይነጋ ሁሌም የሚቀለኝ ስሆን ነው ከእርሷ ጋር ሆኖም ግን ሆኖም ግን አልተለየምና ገና ምንነቱ የዛሬ በሽታ አባቴን ያገኘ እንቅፋት አግኝቶኝ የወደቅሁ ለታ እንደው ስለ ማርያም አቃኑኝ በቶሎ አንሱኝ ስለ ፍቅሯ እጅግ ሌና አስራችሁ የኋሊት በገመድ አኖሩኝ ከቅጽሯ በቁም ሳልበለሽ የሚጸጽተኝን ደግሜ ለመስማት የሚከብደኝን ቃል ሳላወጣ ካፌ ያኔ ስለ ማርያም ቶሎ ድረሱልኝ ቀስቅሱኝ ከእንቅልፌ። መውደድ እንጂ ጽናት ፍቅር እንጂ ጉልበት እውቀትም የሌለኝ ተደብቄ ማያት ኋላ ተሰልፌ ብዙ እንዳላገኘው ብዙ እንዳላለፍኩኝ ስዕሏን አቅፌ ሌሎች እንደሳቱት ብስት ድንገት በወድቅ ተደነቃቅፌ በከደት ታመሜ ከመሞት ጠብቁኝ ሳያጠፋኝ አፌ። የዓለም ሕይወቴ በኃጢአት ተሞልቶ ከአምላክ ባያቀርበኝ ተራራ ቢያክልም ማርያምን ከማጣት አይተካከልም። ዓለም ዓለም ብሸት ስራዬ ባያምር ባልመስል አምላኬን ባልመስል፣ ስሪቱ መከራ ማለፊያ ጭለማን መክፈፊያ ተስፋ ያደለች ሆይ የጌታዬ እናቱ መሻቷን በየለት ባትመገብ ነፍሴ ባይገጥመኝ ሰዓታት ባያውቀኝ ቅዳሴ ከአምላኬ ቀጥዬ ተስፋም አደርገው ስም እንኳን ለሰማዩ በምድር ያጽናናኛል እጁ ጎንብረግ ስም። መከበር የበሷ ሞገስ ልዕልናዬ ከስሟ ተጣብቆ ህይወት ገመናዬ ማርያም ሳልል ውጄ ያለ ስሟ ኖሬ ምን ይደምቅልኝ ተስቶኝ ከድቻት ርቅያት ብሄድ እንኳን እውነት ክደሃታል ትተሃታል ቢሉኝ እናቴ ማርያምን እውነቴን ነው ብዬ መምል ይመስለኛል። ታዲያ ይሄ ሁሉ ከፍርሃት፣ ከስጋት ችሎ አላስጠለኝም በጌታዬ ትዕግስት ባዛኝነቷ እንጂ በእኔ እምነት የለኝም። በእኔ እምነት የለኝም። ብዙ ነው ስጋቴ እንኳን ድካሜ ላይ ጭራሽ ተጨምሮ እውቀት አልባነቴ። ቀለሙን የጠጡት ከሰው ሁሉ ልቀው ከተሰየሙበት ከከፍታ ወድቀው አላድን ብሏቸው የተጋቱት ቀለም ድንግልን ተገፈው ማርያምን ተገፈው ተራቁተዋል ባለም። ሞገሳቸው ጠፍቶ ገርጥተዋል ባለም። ቀን ቢያስት ቢያጨልም ቢያሳውር እንጂ ስላይደለ ወደው ብዙዎች ከቅፏ ከብረው ከኖሩበት ካሳዘኗት ሄደው በኮን ኃጢአተኛው እኔ ማነኝና የማልንጋደደው፣ ተምሮ ነገሯን ከእውቀት ብዙ ቆርሶ የመሰከረላት ድንገት ወድቆ ሲገኝ ባላዋቂ አንደበት ማርያም ማርያም የምል እኔ ማነኝና ፈሪ አያደርገኝ። እናም እኔንም ቢያገኘኝ ቢገጥመኝ ይህጣ ባጣውኔ ነቴን አጥቻት ከመኖር ድንግል መቤቴን ከቅጽሯ ወስዳችሁ አድኗት ህይወቴን። የማርያም ነው ሲሉኝ የሚሰማኝ ደስታ፣ ሲጠራት አይችልም ይወዳታል ሲሉኝ የሚሰማኝ ደስታ፣ በእሷ እንዳትመጡበት እናቱናት ሲሉኝ የሚሰማኝ ደስታ ድንገት ተጠራርጎ ከኔ የሄደ ለታ። አድርሱኝ ከደጇ አቅምሱኝ ከእምነቱ በክህደት ታውሮ ጸጋውን እምነቱን የጭንቅ አማላጁን እናቱን ላጣ ሰው ያ ነው መድኃኒቱ። የፈራሁት ደርሶ ከንቱ ሁኜ ብገኝ እናቴን ብከዳ አደራ በምዬ በዝምታ አይታችሁ እንዳጥሉኝ ሜዳ ካለሁበት ቦታ አብሳችሁ ውሰዱኝ ጣሉኝ ከበራፏ እሷ ማረው ብላ ከመለመን በቀር ክፉ አይወጣም ካፏ ያኔ እውነት ግን ክዶኛል ብላ ብትላችሁ እንዲህ አይደለም ብሏት አንዳች የማያውቀው ክፉ አግኝቶት እንጂ ስምሽ ምግቡ ነበር ስምሽ ተስፋው ነበር ስምሽ ደስታው ነበር ስምሽ ክብሩ ነበር ብላችሁ ንገሯት እዘኝለትና ከቀልቡ መልሹ ለአሁን ይቅር ብለሽ ያለፈውን እርሹ በአንቺ የማይሆንለት ሥዕልሽ የሚያስነባው ስምሽን ሲሰማ የማይቆምለት እምባው ልጅሽ እንደሆነ ታይ ዘንድ ክፈቺ የልቡን ውስጠኛ ከፍቅሩ የተነሳ አይደለም ክፉኛ በበጎ ሲጠሩሽ ልቡ የሚቀና ያንቺ ለመሆኑ ምስክር ነን እኛ ብላችሁ ንገሯት ቀድሞ በህሊናው መርጦ የሾማትን በመላእክት አክናፍ አስውቦ ይሳላትን ያቺን የአዳም ተስፋ ዓለም ያልቻለውን ጌታዋን ታቅፋ ከድንግልም ንጽሕት በመቅደስ ያደገች ከእናት የእናት አውራ ጌታን የወለደች እርሱን ጌታ ብሎ እርሷን የጌታ እናት ብሎ አለመቀበል ቀድሞ ፈጥሯት ሳለ አምላክ እናቴ ሲል ያላፈረባትን እናት ማለት አፍሮ ቃላት ማስተባበል ይሄ በሽታ ነው። ከቀልቤ አይደለውም። ውሰዱኝ ከጸበል። ደርሶ የተመታ በዘመን ሽውታ በዘመን ወረርሽኝ፣ ሁሉን ይቅር ብለሽ አንቺ ከነካሽኝ ድናለው። ብሎሻል ቀን አግድሎት እንጂ ድሮም ይወድሻል። በሏትና ሂዱ ሁሉም ሰላም አለኝ ከእግሯ ስርተኝቼ ብድንም ባልድንም እኔ ማርያም ነኝ የማንም አልሆንም። ከጠፋ ማንነት ልመለስ በእምነቷ ፀበሏን ነክቼ ቆሜ ሊሄድ ዳግም ላመስግን እንደ ሰው አዳነችኝ ልበል ርቄ ከሄድኩበት ዳግም ወደ ቤቷ መለሰችኝ ልበል የፈራውት ደርሶ በተሳተኝ ጊዜ ውሰዱኝ ከፀበል።